ፊልጵስዎስ ምዕራፍ ሁለት ቁጥር አምስት በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። የምንማርበት ርዕስ አለ። ርዕሱ ምንድ ነው? ከኢየሱስ የተቀበልናቸው አራት ቁልፎች። ጌታ ኢየሱስ ክርስቶስ ለእኛ የሰጠን፣ እኛ ደግሞ ከኢየሱስ ክርስቶስ የተቀበል ነው። እነዚህ አራት ቁልፎች ምንድን ናቸው? አንደኛው ቁልፍ የኢየሱስ ክርስቶስ ስም ነው። ሁለተኛው ቁልፍ የኢየሱስ ክርስቶስ ደም ነው። ሦስተኛው ቁልፍ ከኢየሱስ የተቀበልነው የኢየሱስ ክርስቶስ ቃል ነው። አራተኛውና የመጨረሻው ከኢየሱስ ክርስቶስ የተቀበልነው ቁልፍ የኢየሱስ መንፈስ። እነዚህ አራት ቁልፎች ኢየሱስ ክርስቶስ ለእያንዳንዱ ክርስቲያን ሰጥቷል። እንዲህ ብለን እናስባለን። እነዚህ የጠቃቀስኩላችሁ በተለየ መንገድ ለነቢያቶች እንደተሰጡ ወይ ለመሪዎች እንደተሰጡ ወይ ደግሞ ፓስተር፣ ወንጌላዊ፣ አስተማሪ ተብለው ለተሾሙ ብቻ እንደተሰጡ እናስባለን። አይደለም። እነዚህን አራት ቁልፎች ጌታ ኢየሱስ ክርስቶስ በስሙ ለሚያምኑ ለሚከተሉት በሙሉ ለሁሉ ሰው ሰጥቷል። ጌታ ኢየሱስ ተቀብሎ አምኖ መጠቀም ግን እውቀትን ይጠይቃል። እነዚህን አራት ነገሮች ተቀብሎ የሚጠቀም ሰው ባሪያ ሳይሆን ገዢ ነው የሚሆን። መረዳቱ የሌለው ሰው እድሜ ልኩን በብዙ አይነት ባርነት ነው የሚያሳልፉ። እነዚህ አራት ነገሮች የተቀበለና በህይወቱ የሚጠቀም ሰው አገሪቱ ላይ ዓለማት ላይ በሙሉ ገዢ ተጽዕኖ ፈጣሪ ነው የሚሆን። እግዚአብሔር የልቦናችንን አይኖች ዛሬ ያበራ ያለን እናውቃለን። ባለን መጠቀም መገለጥ በኢየሱስ ስም እንጀምራለን። ሶ ዛሬ የምንመለከተው አንደኛውን ይሆናል የኢየሱስ ክርስቶስ ስም መጽሐፍ ቅዱስ ላይ ብዙ ቦታ ተጽፎለታል ከተጻፉ ብዙ ትልልቅ ጥቅሶች መካከል ፊልጵስዩስ ምዕራፍ ሁለት ላይ ያለው አንዱና ቀዳሚው ሌላ ቆላስያስ ላይ እናገኛለን የምታደርጉትን ነገር በሙሉ በኢየሱስ ስም አድርጉት ያ ሐዋርያው ጳውሎስ ለቆላስያስ ሰዎች የምታደርጉትን ነገር ሁሉ በኢየሱስ ስም አድርጉት ብለው ትእዛዝ የሰጠው እኛንም ይመለከታል ያ ጴጥሮስና ዮሐንስ ከአርባ ዓመት በላይ ሽባ ሆኖ የነበረውን ሰው እንዲነሳ ነገርን ያንቀሳቀሱበት ኢየሱስ የሚለው ስም በእኛም ዘመን ይሰራል። ለእነሱ የተሰጠ ለእኛም ተሰጥቶናል። ትልቅ ድህነት ያለህን አለማወቅ። በተለይ ለመንፈሳዊ ሰው ትልቁ ድህነት ያለውን ነገር አለማወቅ፣ ጥልቅ የሆነ ድህነት፣ በመንፈስ ዓለም ላንተ ይሁን የተባለውን አለማወቅ ተጠቀምበት የተባልከውን ነገር አለማወቅ ትልቅ ጥልቅ የሆነ ድህነት። ስለዚህ የኢየሱስ ስም ሐዋርያው ጳውሎስ ደግሞ ለፊልጵስዎስ ሰዎች ሲጽፍላቸው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ዳሩ ግን የባሪያን መልክ ያዘ፣ በሰው ምሳሌ ሆነ፣ ራሱን አዋረደ እስከ ለሞት ይሄውም የመስቀል ሞት ድረስ የታዘዘ ሆነ፣ ማ ኢየሱስ ስለዚህም ምክንያት ይልና እግዚአብሔር ያለ ልክ ከፍ ከፍ አደረገው ይላል ስለዚህ ምክንያት ከላይ የጠቀሰውን ጠቅሶ ያለ ልክ ያለ ገደብ ይሄ ነው እስከዚህ ድረስ ነው ተብሎ ሊገለጥ በማይችል ከፍታ ኢየሱስን ከፍ ከፍ አደረገው ይህም ብሎ አልጨረሰም ከስምም ሁሉ በላይ ያለውን ስም ሰጠው ይሄ ስም በሰማይ ቢሆን በምድር ቢሆን ከምድር በታች ባለው ዓለም ቢሆን የሚወዳደረው፣ የሚተካከለው የሌለ ስም ነው። እዚህ ጋር አንድ ነገር ክሊር አድርግላችሁ። ሶስት ዓለማቶች አሉ። ወይም መጽሐፍ ቅዱስ ስለ ሦስት ዓለማቶች በቀጥታም በተዘዋዋሪም ይናገራል። የመጀመሪያው ዓለም የሰው ልጅ ያለበት ዓለምን ባዮስፌር የሚባለው በኢንቫይሮንመንታል ሳይንስ ህይወት ያለው የሚኖርበት እኛ የምንኖርበት የሰው መንግስት ያለበት የእግዚአብሔር መንግስት ያለበት የሰይጣንም መንግስት ያለበት ይሄ ዓለም የዓለማት አንደኛው አካል። ሁለተኛው ዓለም ከሰማያት በላይ ሌላ ዓለም አለ። ያ ዓለም የእግዚአብሔር ዓለም፣ እግዚአብሔር ብቻውን ያለበት የእግዚአብሔር ኪንግደም ብቻውን የሚገዛበት የሰው መንግስት የሌለበት የሰይጣን መንግስት የሌለበት የእግዚአብሔር ኪንግደም ብቻ ያለበት የላይኛው ዓለም። ሦስተኛው ዓለም ከምድር በታች ያለ ዓለም አለ። ከዚህ መሬት በታች ሌላ ራሱን የቻለ ዓለም አለ። የዓለም የጨለማ መንግስት ብቻ ያለበት ዓለም፣ የእሱ ተከታዮች ኃጢአተኛ፣ አሁን እየኖረ ያለበት በማይመች ሁኔታም ውስጥ ቢሆን በዚህ ሰዓት ኑሮን እየኖሩ ያሉ ሰዎች አሉ። የት? ሦስተኛው ዓለም ውስጥ። ይህንን ያነሳሁላችሁ የኢየሱስ ክርስቶስ ስም በታችኛው ዓለም የሚተካከለው የለ። በጥልቅ ያለው የዲያብሎስ ስም፣ የሰይጣን ስም፣ የጭፍሮች ስም፣ በታችኛው ዓለም ያለ የትኛውም የፍጥረት ስም የኢየሱስ ክርስቶስን ስም አይተካከለም። እኛ በምንኖርበት ዓለም ላይ የኢየሱስ ክርስቶስን ስም የሚተካከል ስም የለም። አሁን እንኳ የዓለም ህዝብ ቁጥር 8 ቢሊዮን ከስምንት ቢሊዮኑ የሰው ልጅ መጠሪያ ከስሞች መካከል ከስምንት ቢሊዮኑ የዓለም ህዝብ ወይም ደግሞ ከዚህ በፊት ሲኖር የነበረ የዓለም ህዝብ ወደፊትም ወደዚህ ምድር ሊኖር የሚመጣው የዓለም ህዝብ የሚጠራበት ስም ከኢየሱስ ክርስቶስ ስም ጋር የሚወዳደር ምንም አይነት ስም የለም። በዚህ ምድር ላይ በተለያየ ስም የሚጠሩ የተለያዩ ነገሮች አሉ። አሁንም እነዚህ ነገሮች የሚጠሩበት ስም የኢየሱስ ክርስቶስን ስም ሊወዳደሩት አይችሉም። ስሙ ብቸኛ፣ ስሙ የተለየ፣ ስሙ ድንቅ ነው። ስሙ ግሩም ነው። የትኛውም አይነት በተለያየ ቋንቋ እኛ በምንኖርበት ባዮስፌር ላይ የሚኖር ስም የኢየሱስ ክርስቶስን ስም የሚተካከል አንድም ስም በሦስተኛው ዓለም ከሰማያት በላይ አእላፍ መላእክቶች አሉ። ሰማዕታቶች ይኖራሉ፣ ጻድቃኖች ይኖራሉ፣ መላእክቶች ይኖራሉ። በዚያኛው ዓለም ከነሱ መካከል የኢየሱስ ክርስቶስን ስም የሚተካከል ስም ያለው ማንም ሶ ኢየሱስ የሚለው ስም ከመላእክት ስም ጋር አይወዳደር፣ ከጻድቃን ስም ጋር አይወዳደር ከሰው ልጆች ስም ጋር አይወዳደርም። በጠልቅ ካለውም ጋር አይወዳደርም። የኢየሱስ ክርስቶስ ስም ለምንድነው ተወዳዳሪ ያጣው ብላችሁ ስትሉ በስም ውስጥ ሕይወት አለ፣ በስም ውስጥ ማዳን አለ፣ በስም ውስጥ አቅም አለ፣ በስም ውስጥ በረከት አለ፣ በስም ውስጥ ሰማያዊ የሆነ መልካም ነገር በአጠቃላይ ኢየሱስ በሚለው ስም ውስጥ አለ። የእኛ ስም ለመጠሪያነት ይጠቅምናል እንጂ ከዛ ውጪ ስማችን ምንም ሊያመጣ አይችልም፣ ምንም ሊጠቅምም አይችልም። ምን ይጠቅማል? እከሌን ከከሌ ለመለየት እንጂ ምንድነው የስም ጥቅም? ምንም ጥቅም የለውም። አለው በላይ ብትለው፣ አብርሃም ብትለው፣ ቢንያም ብለህ ብጠራው ለመለየት ነው እንጂ አብርሃም ተብሎ ሲጠራ የሚንቀሳቀስ ነገር የለም። ቢንያም ተብሎ ሲጠራ የሚንቀሳቀስ ነገር የለም። ኢየሱስ ተብሎ ሲጠራ ግን ምድር ሼክ ታረጋለች ኢየሱስ ተብሎ ሲጠራ የጨለማው መንግስት ይናወጣል ኢየሱስ ተብሎ ሲጠራ መርገም ይሰፈራል ለዚህ ነው ይለያል ያልነው አንድ ሰው ጮህና አሜን ይበል በጌታ የየትኛውም ፍጥረት ስም ነገሮችን ሊያንቀሳቅስ አይችልም ሊቀይር አይችልም ሊለውጥ አይችልም ሊያድን አይችልም ታሪክን ሊቀይር አይችልም ስምን ሊቀይር አይችልም ኢየሱስ የሚለው ስም ጋር ግን ስትመጣ፣ ባለፈው እሑድ ለት ጠዋትም ከከሰዓተም ብዙ ሰው ነጻ እየወጣ ነበር። አጋንንቶች ተጨንቀው ነበር፣ እየጮሁ ነበር፣ ወይኔ እያሉ ነበር፣ ተቃጠልን እያሉ ነበር፣ ጉዳችን እያሉ ነበር። ምንድን ነው የጨለማውን መንግሥት እንዲህ እየበጠበጠው ያለ እያናወጠው ያለ ብለህ ስትል፣ ኢየሱስ የሚለው ስም እና ከስም ሁሉ በላይ ያለውን ስም ሰጠው ማ እግዚአብሔር አብ ለማ ለእግዚአብሔር ወልድ ለሞተው ለተሰቀለው ለታዘዘው የባሪያን መልክ ለያዘው ለተጎሳቆለው እንወደው ዘንድ ደም ግባቱን ላጣ ከደረቅ መሬት የወጣ ቡቃያ ለሚመስለው ለሱ ምን የሚል ስም ሰጠው? ኢየሱስ የሚለው ከስም ሁሉ በላይ። ከላይኛውም ዓለም የሚወዳደረው የሌለ፣ ከታችኛውም ዓለም የሚወዳደረው የሌለ፣ በጥልቅም የሚወዳደረው የሌለ፣ ከመላእክት መካከል የሚወዳደረው የሌለ፣ ከጻድቃን መካከል የሚወዳደረው የሌለ፣ ከነገሥታቶች መካከል የሚወዳደረው የሌለ ከባለስልጣን መካከል የሚወዳደረው የሌለ። ለምንድነው የሚወዳደረው ይወዳደረው የሌለ ካልክ፣ የሌሎች ስም ሲጠራ የሚንቀሳቀስ ነገር የለም፣ የሚለወጥ ነገር የለም። ኢየሱስ የሚለው ስም ሲጠራ የታመመ ይድናል፣ ድሃ የሆነ ይበለጽጋል፣ የተራበ ይጠግባል፣ ሄውል ቢሞስ ሲኦል ይገባ ያለ የዘላለምን ህይወት ያገኛል። ከምን የተነሳ ካልከኝ፣ ኢየሱስ ከሚለው ስም የተነሳ ማን ይባላል? ሲጡና ኢየሱስ በሉ። በጌታ ኢየሱስ እናንድ ነገር ልበልሃ። ይሄ ስም ተሰጥቶሃል። የምታደርጉትን ነገር በኢየሱስም አድርጉት ብሎ ሐዋርያው ጳውሎስ ሲናገር ምን ማለቱ ነው? ይሄ ስም ተሰጥቶሃል እኮ እሚለው። ይሄ ስም ለአንቺ ተሰጥቷል። ወንድም ይሄ ስም ላንተ ተሰጥቷል። የቱ ስም? በላይኛው ዓለም የሚመስለው የሌለ፣ እኛ ባለንበት ዓለም የሚወዳደረው ነገር የሌለ፣ ሕይወትን የያዘ ስም፣ በረከትን የያዘ ስም፣ ጤንነትን የያዘ ስም፣ ሰላምን የያዘ ስም። ሞገስን የያዘ ስም፣ ቅባትን የያዘ ስም፣ ሲጠራ ምድር የምትንቀጠቀጥለት ስም፣ ተራሮች የሚሸሹለት ስም፣ ኮረብቶች የሚዘሉለት ስም፣ ባህር የሚከፈልለት ስም፣ ኢየሱስ የሚባል ስም። አሜን፣ ሃሌሉያ። ጩና ኢየሱስ በለበጌታ ኢየሱስ ኢየሱስ የሚለው ስም ኢየሱስ የሚለው ስም ከስም ሁሉ በላይ ያለውን ስም ሰጠው። ከስም ሁሉ በላይ ለማለ ኢየሱስ። ከዛ ኢየሱስ ደግሞ መለሰና ስሙን ለእኛ ሰጠ። አየው ኢየሱስ የሰጠህ አንድ ቁልፍ አለ። አሁን አይንህ መገለጥ አለበት። እሱ ነው ላውራህ ምፈልግ። አይንህ መገለጥ አለበት። እጅ ላይ ስም አለ፣ ልብህ ላይ ስም አለ፣ ምላስህ ላይ ስም አለ፣ ከናፍሮች ላይ ስም አለ። አንቺ ላይ ስሙ አለ። ኢየሱስ የሚለው ስም አለ። ብትጠሪው ነገር የሚቀይር፣ ብትጠራው ነገር የሚለውጥ፣ ብጠራው ተራራውን ሜዳ የሚያርግ ብጠራው የተዘጋውን የሚከፍት የነገር ሁሉ መፍቻ ቁልፍ ኢየሱስ ተቀብያ ተሰጥቶናል። ስሙ የእኔ ነው። ይሄ ስለ ገባኝ አጋንንቶችን እመታለሁ። ይሄ ስለገባኝ የስሙን ሰይፍ መዝዤ የባቡን አንገት እቆራርጠዋለሁ። ዛሬ ይሄንን ስም መጠቀም ትጀምራለህ። ስሙን መጥራት ትጀምራለህ። ያለህን ሀብት ማወቅ ትጀምራለህ። ስሙን መጥራት ትጀምራለህ። ነገር መለዋወጥ ይጀምራል በኢየሱስ። ኢየሱስ ለጥቂቶች ብቻ አይደለም ለሁላችን። መነሻዬ ላይ መጀመሪያ እንዳልኩ ብዙ ክርስቲያኖች ግን አናውቅ። ለዚህ ነው ከመጸለይ ይልቅ ማጸለይ የሚቀና ተንበርክኮ ቃል ከመናገር ይልቅ ቃል ማስወጣት የሚቀና ዘራፍ ብሎ ኢየሱስ የሚለውን ስም ከመጥራት ይልቅ የነቢይ ስልክ የምንፈልገው። ለዚህ እጅህ ላይ ሀብት አለ። የኔ ስራ ይሄ፣ ያለህን አሳይሃለሁ። ዛሬ የተሰጠህን አሳይሃለሁ። ያላወከውን ነገር ጌታ ኢየሱስ ብነስቶ የሰጠህን ነገር ለአንተ ሀብት የሆነውን ይሄንን ስም ተሰጥቶ ያላወከውን ዛሬ አሳውቅሃለሁ። ከዛሬ በኋላ መገለጥ ትጀምራለህ። ኢየሱስ የሚለው ስም የስልጣን ምንጭ ነው። የሀብት ምንጭ ነው። ኃይል ወይንም ደግሞ የኃይል ምንጭ ነው። በጨለማው ላይ ባለስልጣን፣ በመከራ ላይ ባለስልጣን፣ በሁኔታ ላይ ባለስልጣን። ኢየሱስ የሚለው ስም ኦቶራይዝድ ነው ያረገ ባለ ስልጣን ኃይል አለ ባደለ የሚያረገ ኃይል ያለ በኃይል የተሞላ ስለዚህ ኢየሱስ የሚለው ስም የስልጣን ምንጭ ነው። የኃይል ምንጭ ነው። ሰው ሀብት ብሎ የሚጠራው ያለውን ነው አይደለ? የእሱ የሆነውን የራሱ የሆነውን ስለዚህ ያለኝ ሀብቴ የእኔ የምለው እርሱን እናንተ ደግሞ እሰጥሃለሁ። በናዝሬቱ ጌታ በኢየሱስ ስም ተነሳና አለኝ። ይሄ ስም እሰጥሃለሁ፣ እሱን ስም በስም ውስጥ ያለውን እሰጥሃለሁ፣ ስሙንና በስም ውስጥ ያለው ወገኖች ሆይ ኢየሱስ የሚለው ስም ሀብት ነው። እንዲህ ልትል ያስፈልጋል አለኝ። አንድ ሀብት አለ አንድ ባለጠ የሆነ አለ። አንተ ጥገኛ ጴንጤ አትሆን፣ ጥገኛ ጴንጤ አትሆን። ሲያበር ምስክር በእግሩ የቆመ የሚንበረከክ የሚጸልይ ጠላትን የሚያሳድድ የሆነ ነገር ሲመጣ በርከክ ብሎ የሚመልስ ሊወረው የመጣውን የጨለማ ኃይል የሚበትል ለጨለማው ድንጋጤ የሚሆን ለጨለማው ስጋት የሚሆን የጨለማውን መንግሥት የሚገለባብጥ ኢየሱስ በሎ በጌታ ኢየሱስ። ይህ ስም ተሰጥቶሃል፣ ቁልፍ ነው። በህይወታችን የተዘጋውን ጤንነት ከፍተህ የምትገባበት ከመሽት ዓለም የምትወጣበት ወደ በረከት የምትገባበት የተዘጋውን የሞገስ ደጅ የምትከፍትበት ወደ ሞገስ የምትገባበት የተዘጋውን የክብር ደጅ የምትከፍትበት ወደ ክብር የምትገባበት የተዘጋውን የቅባት ደጅ የምትከፍትበት ወደ ቅባት የምትገባበት ኢየሱስ ጌታ ነው። አንተ እጅ ላይ ቁልፋል አለ። እኔ እጅ ላይ ቁልፋል ክብር ላይ ኢየሱስ ይሁን። አንደርስታንድ አድርገው እወቀው። ተሰጥቶሃል ይሄ ስም፣ እና ይሄ ስም የማይከፍተው ነገር። አሁን የታመማችሁ ህመም ውስጥ ያላችሁ ሰዎች፣ ዩ ኖ ኢየሱስ የሚለው ቁልፍ እጃችሁ ላይ አለ። ስለዚህ ምንድነው የሚያስፈልገው? ይሄው ከፍቶ የጤንነትን በር ከፍቶ ወደ ጤንነት መግባት። የተዘጋውን የባለጠግነት ደጅ ከፍቶ ወደ ባለጠግነት መግባት የተዘጋውን የሞገስ ደጅ ከፍቶ ወደ ሞገስ መግባት የተዘጋውን የፍሬያማነት ደጅ ከፍቶ ወደ ፍሬያማነት መግባት። ይሄ ቁልፍ እጁ ላይ አለ። አይኖች ወደ ሌላ አያማትር። ይሄ ቁልፍ እጁ ላይ አለ። አንቺ እጁ ላይ ኢየሱስ የሚለው ቁልፍ አለ። እኛን ለየት የሚያደርገን ሃሌሉያ ይሄ ነው፣ ለየት የሚያደርገን አመን ትላለህ፣ ሆይ ኢየሱስ የሚለው ስም አዳኝ እንደሆነ ኢየሱስ የሚለው ስም ቁልፍ እንደሆነ ኢየሱስ የሚለው ስም የማይገዛለት ነገር እንደሌለ ኢየሱስ የሚለው ስም የሚወዳደረው እንደሌለ፣ አንቀላቀልበትም፣ አንጨምርበትም። ኢየሱስ የሚለው ስም ብቻውን በቂ ነው፣ ለመዳን በቂ ነው። አሜን ነው ወይ? ለበረከት በቂ ነው፣ ለጤንነት በቂ ነው፣ ለፈውስ በቂ ነው፣ ለሞገስ በቂ ነው። አሜን ይበቃኛል የሚል አሜን ይበል። በጌታ ኢየሱስ ክብር ሁሉ ለጌታ። እኛ ደም ይለየን። ይሄ ነው አተ ጴንጤ ስማን፣ አንተንም ይለይ ኢየሱስ የሚለው ስም ነው። ሌሎች ካመኑት እንኳ ይደምሩበታል፣ ይቀላቅሉበታል፣ ይጨማምሩበታል። እኛ ጋር ግን እንዲህ አይደለም። መጽሐፉ ያስተማረን ኢየሱስ የሚለው ስም ብቻውን ይበቃል። ለዘላለም ይበቃል፣ ለትውልድ ሁሉ ይበቃል፣ ለዘርማን ዘር ይበቃል፣ ለኢትዮጵያ ይበቃል፣ ለዓለማት ይበቃል፣ ለታመሙ ይበቃል አው ለማጽኞት ይበቃል። ለሃጣን ይበቃል። ለጻድቃኑም ይበቃል። ጾሁና ኢየሱስ መልበጌታ ኢየሱስ ይሄ ነው ያለኝ ቁልፍ በጌታ ንከውና ጠገብ ያለው ቁልፍ አንተ ላይ ያለ በለው፣ ተሰጥቷላ፣ ተለውም ወይ ተረከበለው፣ በጌታ አንቀሳቅሰው በለው፣ ዛሬ ተጠቀምበት በለው በጌታ ከዛሬ ማታ ጀምሮ መጠቀም ትጀምራለህ። ትጸልያለ፣ ተዋጣይ ይተፋል ትጸል ያለ ጤንነት ይለቀቃል። ትጸል ያለ በረከት ይለቀቃል። ትጸል ያለ ሞገስ ይለቀቃል። ትጸል ያለ ፍሬያማነት ይለቀቃል። ብለጠኝና ኢየሱስ በለበጌታ ኢየሱስ አለኝ ኢየሱስ አጋንንቶች የሚንቀጠቀጡለት ስም፣ እባቡ የሚፈራው ስም፣ የባሕሩ አውሬ የሚፈራው ስም፣ የድግምት መንፈስ የሚፈራው ስም ራሜን ይባላል አለማ የሚፈራው ስም፣ ዲያብሎስ የሚፈራው ስም፣ ሰይጣን የሚፈራው ስም፣ ትውልድ የሚንቀጠቀጥለት ስም ኢየሱስ የሚባል ሃሌሉያ! ኢየሱስ የሚባል ሃሌሉያ! ለስሙ ለልታ ይሁን፣ ክብር ይሁን። ይሄ ዋና የሆነ ቁልፍ የሆነ ጌታ ኢየሱስ ክርስቶስ ሰጥቶናል፣ ሰጥቶናል። ስለዚህ ቁልፍ እጃችን ላይ አለ። ስሙ ትልቅ ነው። ይህ ሁላችሁ የተቀበልነው የተሰጠን ስም ትልቅ። ሐዋርያቶች ይህንን ስም በደንብ ተጠቅመውበታ የመጀመሪያዋ ዘመን ቤተ ክርስቲያን ያላትን ታውቃለች፣ የተቀበለችውን ታውቃለች። ደቀ መዛሙርቶች ያውቃሉ፣ ዲያቆናቶች ያውቃሉ። ፊልጶስ ሲያገለግል የነበረው በዲያቆንነት ነው አይደል ውስጥ ላይ የጓዳ አገልግሎት። እግሩ ሰማርያ በረገጠ ጊዜ በጌታ በኢየሱስ ስም እያለ። ኢየሱስን እየሰበከ የጥንቆላን መንፈስ ይመታ ነበር። ይሄ መንፈስ ዛሬ አገኘን። በኢየሱስ ዝም ብለ መንገድ ላይ ኢየሱስ ማለት ትጀምራለ። ይሄው ተኝተ፣ በህልም እንኳ ኢየሱስ ማለት ትጀምራለ። በእውነ ብቻ አይደል? የቀን የሌሊት ቋንቋ ይሆናል። የቀን የሌሊት ቋንቋሽ ይሆናል። ኢየሱስ የሚለውን ስም ትደጋግሚዋለሽ። አሜን። ሰማይ ሰማያት መከፈት ይጀምራል። የታየልህ መለቀቅ ይጀምራል። አሜን። ይሄን ስም መጠቀም ትጀምራለ። ጉልበታም ስም ተሰጥቷል። ተጠቀምበት እንደነገርኳችሁ ጴጥሮስ ወደ ቤተ መቅደስ ከዮሐንስ ጋር ሲሄድ ከአርባ ዓመት በላይ ሽባ የነበረ ሰው አገኙ ትኩር ብሎ ተመለከተ ከነሱ የሆነ ነገር የሚቀበል መሰለው ኖ አለ የምንሰጥህ ነገር የለንም አለ ግን አላቸው ያ ማለት ለአሁን የሚያስፈልግህ ሌላ ነው ይህን ያለኝን እሰጥሃለሁ በናዝሬቱ ጌታ በኢየሱስ ስም ተነሳና ተመላለሳል ቆርጭምጭሚቱ ጸና ዘሎ ቆመ፣ ይመላለስ ጀመር። ወደ ቤተ መቅደስ ገባ። የእግዚአብሔር አገልጋይ ሆነ። የተደረገለትን ይመሰክር ጀመር። ትናንትና ለማይ ነበር፣ አሁን አገልጋይ ሆነ። ትናንትና የልመና ቦታ ላይ ነበር፣ አሁን ቤተ መቅደስ ገባ። ትናንትና መጣሪያው ለማይ ነበር፣ አሁን አገልጋይ ሆነ። ትናንትና ሞራሉ የላሸቀ የበታችነት የሚሰማው ነበር፣ አሁን ግን እኩልነትና የበላይነት ተሰማው። ምንድነው ነገሩ ብለህ ስትል፣ አንድ ስም አለ። ኢየሱስ የሚለው ስም፣ ኢየሱስ የሚለው ስም፣ እግዚአብሔር ምስክሬ ነው። ዛሬ ትጠሪዋለች፣ ስር ማንሰርሽ ይፈወሳል። እንጠረዋለን፣ ኢትዮጵያ ትፈወሳለች። አንተ የበረታ ስም ይዘን አንጋደምም። የበረታ ስም ይዘን አንተኛም። የበረታ ስም ይዘን በሞት ጥላ አንራመድም። የበረታ ስም ነው። እንጠረዋለን፣ የሞት መንፈስ ይወጋ። እና እነዚህ ሰዎች የኢየሱስ ክርስቶስ ስም ምንነት ገብቷቸዋል። እግዚአብሔር ምንድነው የሚፈልገው? የተሰጠህን ስም እወቅ፣ ተጠቀምበት። አየህ፣ ስሙ የሰውየውን ነገር ቀየር። ይሄ ስም ለጴጥሮስ ብቻ ነው የተሰጠው አይደለም፣ ለእኔም ተሰጥቶኛል። አይ ብሊቭ ኢን ሰቻ ወይ እንዲህ ነማ። ይሄ ስም ለዮሐንስ ብቻ ነው የተሰጠው አይደለም፣ ለአንተም ተሰጥቶሃል። ይሄ ስም የሆነ ዘመን ሰርቶ የሚቀዘቅዝ አይደለም፣ ዘንድሮም ይሠራል፣ ለዘላለም ይሰራል። የማይበርድ ስም ተሰጥቶናል። አቅም አቀም የማያጣ ስም ተሰጥቶናል። ሁሉ ጊዜ ኃይል ያለው ስም ተሰጥቶናል። ዘመን ሊቀያየር ይችላል። መሪዎች ሊቀያየሩ ይችላሉ። ገዢዎች ሊለዋወጡ ይችላሉ። ስሙ ግን እንደ ጸና ይዘልቃል። ምን ይባላል? ስለዚህ ይሄ ስም ተሰጥቶናል። በየዘመኑ ምን አይነት አስገራ በየአመቱ እንደ በረታ የቀጠለ አ ኃይለኛ ሆኖ የቀጠለ ዘመን በተቀየረ ቁጥር የማይደክም የማይታክት እየሰራ የሚቀጥል ስም ሆና በጌታ ኢየሱስ በልና ጠራዋ። አንድ ስም አለ ዘመን ማያቀሰቅሰው አመታት በተጨመሩ ቁጥር የመስራት ኃይሉ ማይላላ እየሰራ የሚዘልቅ እየሰራ የሚቀጠል ኢየሱስ የሚል ስም እና ይሄ ስም ተሰጥቶል አለ። ይሄ ስም እናንድ ሰውን አጋር እንትን ይፈራል። ከንፈር የሚመጠጥለት ሚስኪን የሚባል ጴንጤ፣ እንደዚህ አይነት ሰው ደገሙብኝ፣ ሊደግሙብኝ ነው የሆነ ነገር ጣሉ በር ላይ የሆነ ነገር አገኘው፣ ያለውን የማያውቅ የተቀበለውን የማያውቅ አይጣሉ፣ ድመጣሉ፣ ደምረጩ፣ የሆነ ነገር ቀበሩ። አያሳስብም፣ ረግጠኸው ትሄዳለህ። ለምንድነው? በለሱትን ኢየሱስ የሚለው ስም ላይ እሳት አላ። ያ ስም ተሰጥቶሃል። እሳት የያዘ ምን ይፈራል? ጠንቋይን አይፈራም፣ ደጋሚን አይፈራም፣ ላይ ፈራም። ሃሌሉያ ሃሌሉያ፣ ጩና ኢየሱስ በል። በጌታ ኢየሱስ የገሃነም አይችላትም የተባለላት ለቤተ ክርስቲያን እኮ ኢየሱስ የሚል ስም ስለተሰጠ እኮ ነው። ነገሮችን በኢየሱስ ስም አድርጉ ብሎ ኢየሱስ ስለፈቀደ አብ ስለሰጠን እኮ ነው። የገሃነም ደጅ የማይቋቋማት፣ የገሃነም ደጅ የሚፈረካከሰው፣ የገሃነም ደጅ የሚደረማመሰው ለምንድን ነው ስትል፣ ሰይጣን ሊቋቋም የማይችል ስም ለቤተ ክርስቲያን ተሰጠ። ቤተ ክርስቲያን ተጠቀመ ይሄንን ስም፣ ቅዱሳን ይሄንን ስም ተጠቀሙ። ሽባነቱን ሲመለከተው ዞር ብሎ ደግሞ ኢየሱስ የሚለውን ስም ሲመለከት ከሽባነቱ አቅም ከበሽታው ትልቅነት ይልቅ በስም ውስጥ ያለው ትልቅነት እንደሚበልጥ ጴጥሮስ ተረዳ። ምንም አልተጠራጠረም። ቀንህ ነው አለው። ተነሳ፣ ቁም አለ። ተመላለስ፣ ዝለል፣ አምልክ፣ አገልግል ፈቶ ለቀቅ። ከጴጥሮስ አፍ የወጣ ኢየሱስ የሚል ስም አለ። ዛሬም ይሄ ስም በእኔ መስራት ይጀምራል። ስታምን ባንተ መስራት ይጀምራል። ሽባነትን ማጽናት ይጀምራል። የማይታዘዝለት ነገር የለም። የማይገዛለት ዓለም ትስማ። ኢየሱስ ይበልጣል፣ ስሙ ይበልጣል። በላይ የሚወዳደረው የለም፣ ባለንበት ዓለም የሚወዳደረው ስም የለም፣ በታችኛው ዓለም የሚወዳደረው የለም። ይኸኛ ኢየሱስ፣ ስሙ ይበልጣል፣ ስሙ ይበልጣል። እርግጠኛ ሆኜ ልንገርህ፣ ተቀብየዋለሁ። ይሄ ስም የእኔ ነው። አሉ ባልተኛ ሊቀማህ አይችልም። ወሬኛ ሊቀማህ አይችልም። አስመሳይ ሊቀማህ አይችልም። ኦልሬዲ ተሰጥቶሃል። ሀብት ነው ያንተ ሆኗል። ቁልፍ ነው የማይከፍተው ነገር አለይ አለ ይበልከው ዛሬ በኋላ ስሙ አለ። ኧረ ተጓደድበት፣ ተማመንበት፣ እያየኸው ፈገግበል። ኢየሱስ የሚለውን እያሰብክ ሳቅ፣ ስጦታዬ ብርቄ እያልክ ደስ ይበል። ጠይት የያዘ ወታደር የኔ ብሎ ይጠራው የለ እንዴ? ከጠይቶ የተነሳ እኳ አይፈራም። ጦር የያዘ ጦረኛ ጦሩ የኔ ነው ብሎ ይጠራው የለ እንዴ? ጦሩ ከጦሩ የተነሳ እኳ አይፈራም። ሰይፍ ሰገባው ላይ ያስቀመጠ ሰይፈኛ ሰይፉ የኔ ነው ብሎ ይጠራ የለ እንዴ? ከሰይፉ የተነሳ አይፈራ። ከወታደሩ በላይ ከሰይፈኛው፣ ከጦረኛው በላይ ኢየሱስ የሚል ስም ሀብት ሆኖ ላንተ ተሰጥተዋል እና አለኝ በለዋ። አለኝ የኔ መዋጊያ የኔ የጦር ዕቃ የሚመጡብኝን ጠላቶች መትቼ የምመልስበት አሸናፊ የምሆንበት የድል ምንጭ የመቆሜ ምንጭ። ሃሌሉያ! ጩኸና ኢየሱስ በለበጌታ ኢየሱስ ሃሌሉያ! ይህን ነገር አስቡና መንፈሳችሁ ከፍ ይበል በጌታ መንፈሳችሁ እንደገና ይነቃቃ። ልባችሁ አይሰለም፣ ውስጣችሁ አይቦርም። ራሳችሁን እንደ ደሃ አታስቡት፣ እንደ ልሙጥ ሰው አታስቡ እንደ ተራሱ አታስበው። ጴንጤነት ባለስልጣንነት ነው። የስልጣን ምንጭ ደግሞ ኢየሱስ የሚለው ስም። ፈሪ አትሁን፣ ተልካሽ አትሁን፣ ሞራለቢስ አትሁን፣ የምትሳቀቅ ሰው አትሁን፣ ድንጉት አትሁን። አትበል። የወታደር መልክ ያዝ። ኢየሱስ የሚለው ስም አንተ ጋር። በዚህ ስም የማይገዛልህ ነገር የለም። በዚህ ስም የማታሸንፈው ነገር የለም።